ሰላም ሰላም ቤተሰብ እንዴት ናችሁ? ዛሬም በአዲስ ቪዲዮ ተመልሰን መጥተናል ማለት ነው። በዛሬ ቪዲዮችን ለሪሚዲያል ተማሪዎች አዲስ ዩኒቨርሲቲ ጥሪ አድርጓል የምናሳውቃችሁ ይሆናል እና ደግሞ በዛሬ ሁለት መቼ ዩኒቨርሲቲ ገብታችሁ ትምህርት እንደምጀምሩ ይፋ ተደርጓል እሱንም የምንነግራችሁ ይሆናል። እስከ መጨረሻው ከተከታተላችሁ እነዚህን ሁለት ነገሮች የምታገኙ ይሆናል ማለት ነው። እና ደግሞ ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ላይክ እና ሰብስክራይብ አድርጉ። ላይክ ላይክ እያረጋችሁ ብዙ ተማሪዎች ጋር እንዲዳረስ ብታደርጉልኝ ደስ ይለኛል ማለት ነው። እኔ ብዙ ቪዲዮ የሰራው ነው ግን ዩቲዩብ ሪኮመንድ እያደረገልኝ አይደለም። ላይክ ላይክ እያደረጋችሁ ቪዲዮን ጀምሩ። አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ ብትቀላቀሉ ይሄ የዩቲዩብ ቻናል ለእናንተም ይጠቅማችኋል። ዛሬ ጅንካ ዩኒቨርሲቲ ለተማሪዎቹ ጥሪ አድርጓል ማለት ነው። በ2018 ዓ ም በትምህርት ሚኒስቴር በ2000 ዓ ም በትምህርት ሚኒስቴር ለሪሚዲያል ፕሮግራም ጂንካ ዩኒቨርሲቲ የተመደባችሁ ተማሪዎች የምዝገባ የሚካሄድበት ቀን ህዳር 10 እና 11 2018 ዓ ም መሆኑን ዩኒቨርሲቲው አሳውቋል። ለምዝገባ ስትሄዱ ከስምንተኛ ክፍል ጀምሮ ያሉትን የትምህርት ማስረጃ ዋናውንና ኮፒውን እንዲሁም አንሶላ፣ ትራስ ጨርቅና ትራስ ጨርቅ መያዛችሁን አትርሱ ብሏል። እና ሙሉ ዲቴል ነገር አላወጡም ማለት ነው። ከ8 እስከ 12 ያሉትን ዋናውና ኮፒ ነው ያሉት እናንተ አንተ የ8ኛ ክፍል ሰርተፍኬታችሁን ዋናውና ኮፒ መያዝ ይኖርባችኋል ማለት ነው። ከ9 እስከ 12 ደግሞ ትራንስክሪፕቱን ዋናውና ኮፒውን ይዛችሁ መሄድ ይኖርባችኋል። እና አንሶላ ትራስ ጨርቅ እና የስፖርት ትጥቅ ይዛችሁ መሄድ ይኖርባችኋል። እነዚህን ነገሮች በዲቴይል እኛ ልንነግራችሁ እንችላለን ማለት ነው። እነሱ ሙሉ ዲቴይሉን ማብራሪያ አላወጡም ማለት ነው። እና ደግሞ ትምህርት መቼ እንደሚጀመር ገልጸዋሉ እነሱ ህዳር አስር እና አስራ አንድ ምዝገባ ነው ብለዋሉ። ሁለት ቀን ምዝገባ አለ። ከዛ ከሶስት ቀን በኋላ ሁለት ሺህ አስራ ስምንት ህዳር አስራ አምስት ላይ ትምህርት ይጀመራል ብሏል ማለት ነው። ዲንካ ዩኒቨርሲቲ እንግዲህ የመጀመሪያው ትምህርት የሚጀመርበትን ቀን ያሳወቀ ዩኒቨርሲቲ ሆኗል ማለት ነው። እና በጂንካ ዩኒቨርሲቲ የተመደባችሁ ተማሪዎች ህዳር 15 ትምህርት ይጀምራል። እና ደግሞ ህዳር 10 እስከ 11 ዩኒቨርሲቲ ሪ አድርጎላቸዋል መታችሁ መመዝገብ ትችላላችሁ ብሏል ማለት ነው። እስቲ እዚህ ዩኒቨርሲቲ ላይ የተመደባችሁ ተማሪዎች ካላችሁ እስቲ ኮሜንት ላይ ጻፉልኝ ማለት ነው። እና የዩቲዩብ ቻናል ከጠቀማችሁ ላይክና ሰብስክራይብ አድርጉ። በተለይ ደግሞ ላይክ ላይክ እያደረጋችሁ ብዙ ተማሪዎች ጋር እንዲዳረስ አድርጉልኝ። ይመቻችሁ።